ሰላም ጤና ይስጥልኝ ውድ ውድና የተከበራችሁ ተከታታዮቼ፣ ዛሬ መስከረም 17 2025 ዓመተ ምህረት ነው፣ እንደ አውሮፓውያን አቆጣጠር ማለት ነው፣ እንደ ሀበሻ አቆጣጠር ሳይሆን እንደ አውሮፓውያን አቆጣጠር ምክንያቱም ይህን የምለው ምንድን ነው አንዳንድ ሰዎች የሚጠይቁኝ ወይም ደግሞ እንደ ኢትዮጵያ አቆጣጠር ባለው ሁኔታ እና በአውሮፓውያን አቆጣጠር ባለው ሁኔታ ትንሽ የሚያምታቱ ነገሮች ስላሉ ጥያቄዎችንም ብዙዎች ትጠይቁኛላችሁ። ስለዚህ አሁን ዛሬ መስከረም 17 2025 በምንልበት ጊዜ እንደ አውሮፓውያን አቆጣጠር ማለታችን ነው። ከዚህ በመቀጠል እጅግ በጣም የሚያስደስት ዜና ከሰሞኑ ስንሰማ ቆይተናል። ይህ ዜናም ወደ ኢትዮጵያ ይወስደናል። ማለትም ኢትዮጵያ አችልም የተባለውን ግን እችላለሁ በማለት ዓባይን እግሩን በማሰር ከአሁን በኋላ እንደፈለግ ኢትዮጵያንን ከኢትዮጵያ ተነስተህ ኢትዮጵያን ጠቅጥቀህ ወደ ግብፅም ይሁን ወደ ሌሎች ሀገር አፈራችን ተሸክመህ፣ ማዕድናችን ተሸክመህ የወርቅ ማዕድን ሌሎችንም ተሸክመ አተድም እንዲያውም እግርህን ታስረህ ከዚህ የኢትዮጵያንን ልማት በኢትዮጵያ ልማት ላይ አስተዋጽኦ ታበረክታለህ በሚል ታላቁን የህዳሴ ግድብ በመገንባት ወደፊት ለኢትዮጵያ ታላቅ ተስፋ ለኢትዮጵያ ህዝብ ታላቅ ተስፋ የሚሰጥ ይሄ ታላቅ ፕሮጀክት ተጠናቋል። ለዚህ ፕሮጀክት መጠናቀቅ ደግሞ መመስረትም መጠናቀቅም በዚህ በእስራኤል የምንገኝ ቤተ እስራኤላውያን አስተዋጽኦ አበርክተናል። እንደ ኤምባሲው በእስራኤል የሚገኘው የኢትዮጵያ ኤምባሲ አገላለጽ ከሆነ እስራኤል ሀገር የምንገኘው ለዚህ ለህዳሴው ግድብ አስተዋጽኦ በገንዘብ መጠን ከአንድ ሚሊዮን አምስት መቶ ዶላር በላይ ወጪ አድርጓል ማለት ነው። ይሄ ማለት ደግሞ እጅግ በጣም የሚያስደስት ነው። እኛ ኢትዮጵያ ሁለተኛ ሀገራችን ነች፣ እስራኤል የመጣነባት እንግዲህ የምንኖርባት ዋና አገራችን ነች። ዜግነትም ያለን እዚሁ እስራኤል ሀገር ነው ማለት ነው። ትውልዳችን ደግሞ ኢትዮጵያ ነው። የኢትዮጵያን ሕዝብም ስለምንወድ ለዚህ ነው ከፍተኛውን ድጋፍም ያደረግነው። ወደፊትም እንዲህ ባሉ ድጋፎች እኛም በምንችለው አቅም እንደምንሳተፍ እያሳየን ያለበት ሁኔታ ነው። በመጀመሪያ ለኢትዮጵያ ሕዝብ እጅግ በጣም እንኳን ደስ አላችሁ ማለት እወዳለሁ። ይሄ ግድብ ዓባይ ተገድቦ ካሁን በኋላ በርካታ ቦታዎች የመብራት ኃይል ወይም ደግሞ ለኢንዱስትሪም ሆነ ለሌሎቹ የስራ ቦታዎች ታላቅ ማነቆ የነበረውን ኃይል የኃይል ማመንጫ በዚህ አማካኝነት በርካታ ስራዎች በኢትዮጵያ ውስጥ ሊሰሩ ይችላሉ። ኢትዮጵያም ደግሞ የምትበለጽግበትና ትልቅ ደረጃ በዓለም ላይ ትልቅ ደረጃ የምትዝበት ሁኔታም በዚህ በኩል ይፈጠራል ማለት ነው። ዋናው ነገር ለሁሉም ነገር ሰላም ነው። በኢትዮጵያ ደግሞ ሰላምን ያምጣልን። ከርስ በርስ መተራመስ፣ መገዳደል እግዚአብሔር ከዚያ ያውጣና በዚህ መልኩ ደግሞ እስራኤል ከኢትዮጵያ ጎን ትሆናለች ሁልጊዜም። ኢትዮጵያ ለሕዝቧም እንዳገር ለአፍሪካም ታላቅ ቦታ፣ ታላቅ ድርሻ ስላላት በዚህ ላይ በእውነት አቅሙ አለ። ዋናው ነገር ተስማምቶ መልካም ስራዎችን መስራት ነው። ስለዚህ በድጋሜ ለኢትዮጵያ ለኢትዮጵያ ህዝብ እንኳን ደስ አላችሁ እላለሁ። መልካም አዲስ ዓመት እንዲሆንም እመኛለሁ።